እኔ መስቀል እንጨት ነው ለሚል ሰው አንተ አፈርነህ ነው መልሱ። ባህል ካልክ አሜሪካ ለተወለደ ሰው እኮ ራፕና ሂፕሆፕ እኮ ባህሉ ነው። ስለዚህ እሱ መፍቀድ መቻል አለብን ማለት ነው። የትንሣኤ ዕለት ልዩ እንትን ብሎ ሰው ሲጠጣ ሲሰክር ሲጨፍር ማሳለፍ ማለት ትንሳኤውን በሞት ማክበር ማለት ነው ክርስቶስ ስለ አንተ ብሎ ስለሞተ ግን አንተ ለክርስቶስ እንድትሞትለት አይደለም የሚጠበቅበት፣ ኑርልኝ ያለ ይላል። ስለዚህ ለሞተልን አምላክ እኛ እንዴት መኖር ያቅተናል? ሰይጣን በነገራችን ላይ ራሱ የዜማ ምንነትን የሚያውቅ ነው። መልአክ አልነበረ ሲዘምር ሲያመሰግን ነበር። ስለዚህ የዜማን ኃይል ያውቀዋል። ይዘቱ እየታየ ዘፈን ይሄ ጥሩ መልእክት ያለው ሲሆን ችግር የለውም ከተባለ ቤተ ክርስቲያን እያንዳንዱ ዘፈን ሲወጣ ሲዲዩን እየሰማች ኢቫሉዌት እያደረገች ይህን ዘፈኑ እንዳትስፈኑ ልትል ነው ማለት እግዚአብሔርን ለማመስገን ተፈጥረ ወርደ ጋራ ሸንተረሩን አበባውን የሰው መልክ ምናምን እያወደስ ሲያስጠብቅ አይንሽ አፍንጫሽ መውረድ ከፈለግ መብት ነው እሱ ችግር የለውም። ግን ቢያንስ መንፈሳዊ አታድርገው። አጥምቀ ችግር የለውም እኮ እግዜር አይጠላም ማለት አንችልም። እንግዲህ ቤተክርስቲያን የምትፈቅደው ዘፈን ወይም ብንዘፍነው ችግር የሌለው አንድ ብቻ፣ እሱም ለመስቀል ጸሎት ነው። በዚህ ጸሎት ላይ በጣም ብዙ ቁም ነገሮች ተነስተውበታል። በመጀመሪያ በመስቀል ድነናል ወይ ወይም የዳነው በመስቀል ነው ወይ ሲባል ያዳነን መስቀል ነው ወይ ከሚለው ለይቶ ማየት ያስፈልጋል። በመስቀል ድነናል እና መስቀል ራሱ አድኖናል ማለት የተለያዩ ነገሮች ናቸው። መስቀል አስቦ አልሞ፣ መቼስ የሰው ልጆች መከራ ላይ ናቸው፣ እኔ ባድናቸው ይሻላል ብሎ አስቦ አዳነን እንደማንን ማንም ያውቅ። በመስቀሉ ግን ድነናል ሲባል መስቀሉን መሳሪያ አድርጎ ነገረ ድነትን የፈጸመው የሰው ልጅን መዳን የፈጸመው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ታዲያ ክርስቶስ ከሆነ በመስቀሉ ድነናል ከሚባል በክርስቶስ ድነናል ለምን አይባልም ሲባል ክርስቶስ ነው መስቀሉን ለማዳኛነት የተጠቀመበት። ይህ አይነት አገላለጽ በሌላ የመጽሐፍ ቅዱስ ታሪኮች በመጽሐፍ ቅዱስ ላይ በግልጽ ተጽፎ እናገኛለን። ለምሳሌ ዓለም በጥፋቷ በጠፋች ጊዜ ኖህና ቤተሰቡን እግዚአብሔር ለማዳን በወደደ ጊዜ መርከብ እንዲሰሩ አዛቸው ነበር ከእንጨት ማለት ነው። ያን ትልቅ መርከብ ከሰሩ በኋላ ኖህና ቤተሰቡ ከጥፋት ውሃ ዳኑ፣ አዲስ ህይወት፣ አዲስ ዓለም ጀመሩ። አሁን ኖህና ቤተሰቡ የዳኑት በምንድን ነው ብዬ ብጠይቅህ? በመርከብ ነው የምትለኝ። ይህ ማለት ግን መርከቡ ኖህና ቤተሰቡማ ሲጠፉ አይነ እያየ ዝም አልልም ብሎ ራሱ መቶ አዳናቸው ማለት አይደለም። መርከቡ አይሰማም አይለማም። በራሱ ግዕዛን ያለው ነፃነት ያለው የሚያስብ የሚናገር ነገር አለም። እግዚአብሔር ነው በዚያ መርከብ ያዳናቸው የፈለገ ጀልባ የፈለገ ምንሱ ብትከለል ከዛ መቅሰፍት ልድን አትችልም። ስለዚህ መርከቡን እንደ ማዳኛነት የተጠቀመበት እግዚአብሔር ነው። በቅዱስ ጴጥሮስም በመልእክቱ መርከቡን በመርከብ ከዳኑ በኋላ ብሎ የኖህን ቤተሰብ ድነት ሲናገር ስምንት ሰው በመርከብ ዳነ ብሎ ተናግሯል። በመርከብ እኔ ዳነ። ስለዚህ በመስቀሉ ዳንን ማለት መስቀሉ እኛን ለማዳን አስቦ አዳንን ማለት አይደለም መስቀሉን ተጠቅሞ ክርስቶስ በመስቀሉ አዳነን ማለት ነው። እንደውም ተመሳሳይ ነው። እኛን ያዳነን መድህናችን ወይም መድኃኒታችን ኢየሱስ ክርስቶስ እንደ ኖህ በመርከብ አይደለም፣ ግን ከእንጨት በተሰራ እንደ መርከቡ ከእንጨት በተሰራው በመስቀሉ ነው ያዳነን። ኖህ ያዳነው ቤተሰቡን ነው። ክርስቶስ ግን ዓለምን ያዳነው። ኖህ ከአዳነ በኋላ መስዋየት አቀረበ። ክርስቶስ ግን ራሱን መስዋየት አድርጎ ነው ያዳነ። ቅዱስ ኤፍሬም ሶሪያዊ የአናፂ ልጅ ወይም የጸራቢ ልጅ ብለው አይሁድ የሰደቡትን ስድብ ሲያብራራ ሲተረጉም የአናፂ ልጅ የምትለዋን ይወስድና ምን ይላል? መስቀሉን መርከብ አድርጎ ዓለምን ከጥፋት ያዳነ ይለዋል። ስለዚህ በመስቀሉ ዳነን ማለት ክርስቶስ መስቀሉን ተጠቅሞ አዳነን ማለት ነው። ስለዚህ መስቀል አዳነን፣ መስቀል መዳኛችን ነው። በመስቀል ድነናል ስንል እንዴት የሚል ሰው ማለት ኖህና ቤተሰቡንም አግኝቶ በመርከብ ድናናል ሲሉ እግዚአብሔር ያዳናችሁ እንዴት በመርከብ ትላላችሁ? እንደማለት ሆነ። ሌላም ተመሳሳይ ነገር መናገር እንችላለን። ለምሳሌ የክርስቶስን ልብሱን ነክታ የዳነች አንዲት ሴት አለች። የልብሱን ጫፍ የዳሰስኩ እንደሆነ ድናለው አለች ይላል። እች ሴት ልብሱን ዳሰሰች፣ ደሟ ወዲያው ቀጥ አለ፣ ዳነች። ክርስቶስ ኃይል ከኔ ወጥቷል አለ። ከዛ አንቺ ሴት እምነትሻ ድኖሻል ብሎ መጨረሻ ላይ አመሰገናት ማለት ነው። አሁን እቺ ሴት የዳነችው በምንድን ነው ቢባል፣ በክርስቶስ ቀሚስ ነው። የክርስቶስን ቀሚሱን ነግታ ነው። እሷም ከመጀመሪያ ስትመጣ የልብሱን ጫፍ ብነካ እድናለው ብላ ነው የመጣቸው። ስለዚህ እቺ ሴት ምን አዳነሽ፣ በምን ዳንሽ ብትባል በክርስቶስ የልብሱ ጫፍ ነው የምትለው። አ ክርስቶስን ትተሽ ልብሱን ነው የምታመልኪው ወይም የምታከብሪው ልንላት አንችልም። ስለዚህ መስቀል ለማዳን የተጠቀመበት ነገር ነው። በመስቀሉ ድነናል ማለት አዲስ ነገር አይደለም። ለምሳሌ ሌላም መጨመር ካስፈለገ እግዚአብሔር እስራኤላውያንን ከኤርትራ ከግብፅ ባህርን ነፃ ካወጣ በኋላ የኤርትራን ባህር ለመሻገር ጫፍ ላይ ሲደርሱ፣ ከኋላ የፈርዖን ሰራዊት በቁጣ መጣባቸው። ከፊት የኤርትራ ባህር አለ። ያንን ባህር ለመክፈል ሙሴን አዘዘው፣ ባህሩን በበትር ምታዋለው እና ባህሩ ተከፈለ ይላል አሁን የኤርትራ ባህር የተከፈለው በምንድን ነው ቢባል በበትር ነው የምትለው አይ እግዚአብሔር ነው እንጂ የከፈለው እንዴት በትር ይባላል አይባልም? ማለት ያን ስራ ለመስራት የተጠቀመበት መሳሪያው በትር ነው ያንን በትር ተጠቅሞ መተው አገሩን የሞላ እንጨት አለ እኮ ያ በትር ግን እግዚአብሔር ሀይሉን ስላሳረፈበት ባህሩን ለሁለት ከፈለው ስለዚህ የኤርትራ ባህር በምን ተከፈለ ቢባል በበትር ትላለህ እንጂ ለእግዚአብሔር ተቆረቆርኩ ብለህ እንዴት በበትር ይባላል በእግዚአብሔር ነው እንጂ አይባልም እና በመስቀሉ ድነናል ማለት እንደዚህ ያለ አገላለጽ ነው። መስቀሉን ተጠቅሞ አምላካችን እንደ ኤርትራ ባህር ባህር አይደለም የከፈለው የሰው ልጅን ኃጢአት ባህር ነው የከፈለው፣ ያሻገረው ከግብፅ ወደ ከነአን መንገድ ለመውጣት አይደለም ወደ መንግስተ ሰማያት ወደ ገነት ለመግባት ነው። የኛ ሙሴ ክርስቶስ ያሻገረን። ሙሴ በትሩን ይዞ ባህር እንደከፈለ የአዲስ ኪዳኑ ሙሴ አምላካችን ኢየሱስ ክርስቶስ የኃጢአታችንን ባህር የከፈለው በመስቀሉ ነው። ስለዚህ በመስቀሉ ድነናል ድነናል እንድናለን ድነናልም ብለን የምንመሰክርበት ምክንያት ለዛ ነው። የሙሴ በትር እባብ ሆናለች፣ መልሳ ሌሎቹን እባቦች ውጣለች። ሌሎች ጠንቋዎችም እኮ በትር ነበራቸው። ግን የሙሴ በትር የእሱ እባብ እባብ ሆና ተለውጣ የሌሎቹን እባብ ዋጠቻቸው ይላል። ከዛ ተመልሳ በትሮ ነች ይላል የአዲስ ኪዳኑ ሙሴ የኢየሱስ ክርስቶስ በትሮ የሆነው መስቀሉ ግን እባቡ ደግሞ አይደለም የተለወጠው። እባቡን ራሱን የቀጠቀጠው ክርስቶስ በመስቀሉ ነው። ስለዚህ ይህንን በማስተዋል እንናገራለን። በመስቀሉ ድነናል ማለት ይሄ ነው። እንግዲህ መስቀል በዓልን ወይም ሌሎች በዓላትን በጭፈራ በተለያዩ የሙዚቃ እንትኖች ማክበር ማለት በዓሉን ከበዓሉ ተቃራኒ በሆነ መንገድ ማክበር ማለት ነው። ለምሳሌ መስቀል በዓል መስቀል ከተቀበረበት ተቆፍሮ የወጣበት በዓል ነው አይደለም? ተቆፍሮ የወጣበትን በዓል መስቀልን በመቅበር አታከብረው እንግዲህ የመስቀሉ አላማ በቤተክርስቲያናችን ቅዱስ አባት አለ ያይቆብ ዘስሩግ የሚባል ሶሪያዊ እና ምን ይላል ክርስቶስ ስለአንተ ሞቶልሃል ክርስቶስ ስለአንተ ብሎ ስለሞተ ግን አንተ ለክርስቶስ እንድትሞትለት አይደለም የሚጠበቅብህ ሙትልኝ አላለህም ኑርልኝ ነው ያለህ ይላል ስለዚህ ለሞተልን አምላክኛ እንዴት መኖር ያቅተናል መስቀሉ ተቀብሮ የወጣበትን በዓል ለማክበል እንዴት መስቀልን የሚቀብር ስራ እንሰራለን? አንዱ ይህም በጭፈራ በመጠጥ በስካር ማክበር ማለት ነው። ትንሳኤውን በሞት አይከበርም። የትንሳኤ ዕለት ልዩ እንትን ብሎ ሰው ሲጠጣ ሲሰክር ሲጨፍር ማሳለፍ ማለት ትንሳኤውን በሞት ማክበር ማለት ነው። መስቀሉን በመቅበር ማክበር ማለት ነው። ከዛ ውጪ ቅድም እንዳነሳኸው የዘፈን እንዲህ ባህላዊ ሲሆን አገራዊ ሲሆን ጥሩ ነው። ይዘቱ መልካም መልእክት ያለው ዘፈን ሲሆን መልካም ነው የሚለው ሀሳብ ሊመስል ይችላል፣ እውነት ሊመስል ይችላል። ግን በፍጹም የተሳሳተ ነው። እንግዲህ ቤተክርስቲያን የምትፈቅደው ዘፈን ወይም ብንዘፍነው ችግር የሌለው አንድ ብቻ እሱም የኢትዮጵያ ብሔራዊ መዝሙር ነው። የሀገርን በተመለከተ ግብር እንደመክፈር ስለሚቆጠር የዜግነት ክብር የሚለውን ሰው ሲልመዋል ይችላል። ከዛ ውጭ ግን እየተነጋገርን ያለ ነው ስለ መጽሐፍ ቅዱስና ስለ ሃይማኖት ከሆነ ይሄኛው ልክ ነው። ባህላዊ ስለሆነ ምክር ስለሚ ባህላዊ ከተባለ፣ የትኛው አካባቢ ባህል ነው ጽድቅ የሚሆን ዘፈን? ዘፈን ነው፣ አለማዊ ነገር አለማዊ ነገር ነው። እና ባህል ካልክ አሜሪካ ለተወለደ ሰው እኮ ራፕና ሂፕሆፕ እኮ ባህሉ ነው። ስለዚህ እሱ መፍቀድ መቻል አለብን ማለት ነው ያደግኩበት ነው የልጅነት ዝታይ ነው ሊል ይችላል። እንዳንተ ጋራው ሸንተረሩ የሚል ዘፈን ሳይዘፍን አድጎ ግን ባህላዊ ነገር ለሱ ባህላዊ ነው እና እንደዚህ አይነት ከዛ ውጭ ይዘቱ እየታየ ዘፈን ይሄ ጥሩ መልክት ያለው ሲሆን ችግር የለውም ከተባለ ቤተክርስቲያን፣ እያንዳንዱ ዘፈን ሲወጣ ሲዲውን እየሰማች ኢቫሉዌት እያደረገች ይህን ዘፈኑ እንዳትስፈኑ ልትል ነው ማለት ስለዚህ በአጠቃላይ እንኳን በቤተክርስቲያን ትምህርት እንኳን ዘፈን ቀርቶ ስጋዊ ዘፈን ቀርቶ መጽሐፍ ቅዱስ እንደሚያስተምረንም ቤተክርስቲያን እንደምታስተምረንም ሞቅ ያለ መዝሙር ራሱ በጣም ስጋ በጣም ያስደስት መዝሙር ከመንፈሳዊነት ወደ ስጋዊነት ሲያየል ቤተክርስቲያን ታስቆመዋለች መሐሌት እንኳን ሲደምቅ በጸናጽል ለሚያስቆሙት አባቶቻችን ለምን ነፍስ እንጂ ስጋ የምትደሰትበት ስላልሆነ ዝማሬ ማለት ነው ወደ ጥንታውያን አባቶች እርሊ ቸርች ፋዘርስ ወደምንላቸው ስንሄድ የዜማ መሳሪያም እንኳን ስጋዊ ነው ይለዋል ኃጢአት ነው ባይሉም ስጋዊ ነው ይለዋል ምክንያቱም የዜማ መሳሪያ ያስፈለገው ሰው አእምሮውን በዝማሬ በጸሎት ተመስጦስ መክተት ስላልቻለ ያንን የአእምሮውን ድካም ለመርዳት የተዘጋጀ ነገር ነው እንጂ አሁን ቅዳሴ እየተቀደሰ ከበሮ ቢመታ እንደ ዲስትራክሽን ነው፣ እንደ ረብሻ ነው የሚቆጠረው። ስለዚህ የዜማ መሳሪያውን እንኳን በገናውን እንኳን ሕሊናህን አስር አውታር የሚለው ውሳጣዊና አፍአዊ ሕዋሳትህን ነው እንደ ዜማ መሳሪያ አድርገህ እግዚአብሔርን አመስግንበት ራስህን እንደ ዜማ መሳሪያ አድርገህ አቅርብ ምስጋና ብለው አባቶቻችን የቀደሙት። እንደውም የዜማ መሳሪያ ራሱ ከስጋዊነት የመጣ ነው እንጂ የእሱ እርዳታ ሳያስፈልገው ነበር ሰው መጸለይ ያለበት እስከ ማለት ይደርሳሉ። አይደለም ዘፈን ሊፈቅዱ ማለት ነው። ስለዚህ አባቶች በድህንፃ መንፈስ ዝብጥ አውታረ መሰንቆሁ ለልቤ ይላል አባ ጊዮርጊስ። በመንፈስ ቅዱስ መምቻ የልቤን መሰንቆ ምችው ልጅሽን ላመስግነው ይላታል እመቤታችን። እንዚራ ስባት ሐርፕ ኦፍ ስፕሪት የተባለው ደግሞ የነ ቅዱስ ኤፍሬም የነ ያዕቆብ ዘሥሩግ ጸሎት የሚያሳየው የሰው ሰውነቱ ራሱ የሰው ህሊና ህዋሳቱ ራሱ የዜማ መሳሪያ ነው። እግዚአብሔር ለማመስገን አይደለም መሳሪያ ዘፈን መሳሪያ አይደለም። የዜማ መሳሪያ፣ የመዝሙር መሳሪያ። ድምፅም የሚያስጠላህ ጊዜ አለ። በአርምሞ የሚያመለክቱ የሚያመሰግኑ መላእክት እኮ አሉ፣ ከተመስጦ ከተዘክሮ የተነሳ ማለት ነው። ስለዚህ ሥጋውያን መሆናችን ሳይንስ ሰው ኃጢአት መስራቱ እኮ የሰውነቱ ባህሪ ነው። ቢዘፍን ቢጨፍር ቢጠጣ ከድካም የተነሳ ሲሆን ችግር የለውም። ግን ጭፈራውን ድካሙን አምጥቶ ቤተክርስቲያን አስጠምቆ መንፈሳዊ ለማድረግ መሞከር አያስፈልግም። እኛ ድካም ስላለብን ሥጋውያንን የስጋ ስራ እንሰራለን ብንል ያምርብናል እንጂ የስጋ ስራችንን መንፈሳዊ አድርጎ አፕሩቭ ለማድረግ እግዚአብሔር አይጠላም። ዘፈን ምናም እንደዚህ አይነት ጨዋታ ብዙም ተገቢ አይደለም። ሰይጣን በነገራችን ላይ ራሱ የዜማ ምንነትን የሚያውቅ ነው። መልአክ አልነበረ? ሲዘምር ሲያመሰግን ነበር። ስለዚህ የዘፈንን የዜማን ኃይል ያውቀዋል። በትክክል ተጠቅሞበታል። ዘፈን እኮ የሆነ ነገር እንድትሰራ ያደርጋል። ሚውዚክ ሜድሚ ዱዊት የሚል አንድ መጽሐፍ አይቼ ነበር አንድ ቦታ። ሙዚቃ የሆነ ነገር እንድትሰራ ያደርጋል። ናቡከደነጾር እኮ ስትሰግድ ጣዖት ሲያሰግድ ዘፈን ከፈተላቸው ነው የሚለው። በዘፈኑ ኃይል ተነሳስተው ስለዚህ ዓለማችን ላይ ሰይጣን የሙዚቃ ኢንዱስትሪን ተጠቅሞ ያስመልካል የሕፃናት ሳክሪፋይስ እስከማስደረግ ድረስ ደም እስከማፍሰስ ድረስ የተለያዩ የጣዖት አምልኮ ስራዎች እስከ መስራት ድረስ ተጠቅሞበታል። ከሚስት ከሙዚቃው ጀምሮ ከላይቱ ጀምሮ ሰዎች አይምሯቸውን እስኪስቱ ድረስ ራሳቸውን መቆጣጠር እስከማይችሉ ድረስ ኃይል ያለው መሆኑን ተረድቶ ተጠቅሞበታል። ስለዚህ እኛ የተፈጠርነው ሰውና መላእክት እግዚአብሔርን ለማመስገን ነው። እግዚአብሔርን ለማመስገን ተፈጥረ። ወርደ ጋራ ሸንተረሩን አበባውን፣ የሰው መልክ ምናምን እያወደስክ አይንሽ፣ አፍንጫሽ የሚል መዘመር መውረድ ከፈለግ መብት ነው እሱ፣ ችግር የለውም። ግን ቢያንስ መንፈሳዊ አታድርገው ነው የሆነ አጥምቀህ። ችግር የለውም እኮ እግዚአብሔር የማይጠላም ማለት አንችልም። በዓለ መስቀልን ስናከብር ወይም መንፈሳዊ በዓል ስናከብር፣ በዝማሬ፣ በምስጋና፣ በንስሐ፣ በጸሎት መሆን ያስፈልገዋል። ይህን ይመስላል ለመስቀል